ብትሄድም አይቀንህም እያለችው ነው እንግዲህ። ደስ በሚል ሁኔታ ደግሞ ብሩኬም እናቱን ይሰማል። እና አንዳንድ ጊዜ የምሬ ነው የምላችሁ ምን አለ መሰላችሁ፣ በተሰዎቹ አሁን የብሩኬ እናት ለሀይሚ በቃ ለሀይሚ በጣም እያዘነች ነው። እና ብሩኬም አሁን ተራርቃችሁ ብትኖረው ክፍተት ይፈጠራል። ገና ካሁኑ ራሱ የእናንተን ክፍተት አይተዋለ እንዲ ከል ይወድሃሉ ከል ያፈቅርሃሉ እያለ እኔ አንዳንድ ጊዜ ማለት ይቅርታ አድርጉልኝና ይችን የሀይሚን ጓደኛ እጠረጥራታለሁ። ሀይሚን እንደዛ እንድታረቅ ክፍተት እንዲፈጠር ያደረገችው እሷ ናት ነው የምለው። ምክንያቱም ይኸው ልዩ እስካሁን ምንም ያለው ነገር የለም። ገባችሁ አይደለም? ያ ሰው ደግሞ ባለትዳር ጓደኛ እንዳለው ታውቆ ምንም ብትወደው ከዛ ሰው ላይ ነጥቃችሁ የራሳችሁ ማድረግ ጊዜያዊ ሊሆን ይችላል ግን የዘላለም ሊሆን አይችልም። እና በጣም ይከብዳል በጣም ማለት ነው። እና ምን ልላችሁ ነው ዋና እና ትልቁ ትልቁ ነገር ማለት ነው ሀይሚና ብሩኪያ አንድ ላይ መሆናቸው ነው። ቢሄዱም በእርግጥ ብዙ ወጪዎች አውቶ ሊሆን ይችላል ለስራ ነው የሚለው ግን እዛም ብትሄድ እርግጠኛ ነኝ ብሩኬ፣ አሁን ካለህበት የበለጠ አሰራ ከሀይሚ ጋ ሆናችሁ እርግጠኛ ነኝ አብራችሁ የምትሰሩት አንድ ላይ ሆናችሁ የምትሰሩት ስራ ነው። ዛሬ ላይ ውጤት አግኝቱ ወደዛ ስራ እንድትሰራ ያሳሰበት ማለት ነው። እዛ ብትሄድ አንደኛ አለመርከውም ሀገሩን፣ ሙቀቱ አሁን ቅዝቃዜ ስለሆነ ምንም ላይ መስልህ ይችላል፣ ግን ትንሽ ቆይተህ ሙቀቱን ትማረራለህ የቤተሰብ ማጣት ትማረራለህ፣ የሀይሚ ማጣት ትማረራለህ። ምንም ገና አንተ ከእናትህ እጅ እንኳን ያን ያክል ወጥተህ ስለማታውቅ ማለት ነው። ማንም የለህም እዛ ጋር ገብቶሃል አይደል? ቢያንስ እንኳን የሀይሚ ቀላል ነው እኮ ፓስፖርት አስተካክላችሁ ከሀይሚ ጋር አብራችሁ ትሄዱ። ግን ያን ያክል ላይ ከብድህ ይችላል እና ምልልህ ነው እንግዲህ ማዘርፍ እንዳሉ ማለት ነው። ከሀይሚ ሀይሚን ጥለህ መሄድ የለብህም። መቶ በመቶ መታረቃችሁ ደግሞ እጅግ እጅግ እጅግ በጣም ደስ ብሎናል። ያው ቆይቶም ቢሆን ነገሮችን ወደኋላ የዛንን በጊዜው ስትናደዱ እኮ የምትሉትን የምታወሩትን ላታቆት ትችላላችሁ። ግን ነገሮች ሁሏ ከበረዱ ነገሮች ከቀዘቀዙ በኋላ ሰከን ብላችሁ ስታዩት አጥፍቻለሁ እንደ እንደዚህ ብያለሁ እንደ ብላችሁ ራሳችሁ መለስ ብላችሁ ራሳችሁን ልጠይቁ ትችላላችሁ። እና በዛን ሰዓት ነገሮችን ማመን በጣም መልካም ነው ማለት ነው። ምክንያቱም በጊዜው ሀይሚ ተናዳ ሊሆን ይችላል እንደዚህ ያለችው። ሁለተኛ ነገር ደግሞ ሰው እንዳረዳዱ ነው። በነገራችን ላይ እንዳረዳዱ ነው፣ የኔም የምን የምረዳበት አረዳድ አለ ሌላው ሰው የሚረዳበት አረዳድ አለ። እንግዲህ ሀይሚ ያደረገችው በምትወዳቸው ሰዎች ሲያስፈራራት እንግዲህ እነሱ ለመጠበቅ ላይ ያደረገችው ነገር ነው። እንደዚህ ከሚያደርግ እኔ ጊዜ ሲደርስ ፈተዋለሁ ብላ ያው፣ ልጅነትም ስላላት፣ በእርግጥ ተናግራ ነገሮችን መጋፈጥ ነበረባት፣ መደበቅ የለባትም ብዬ አስባለሁ። ግን ደግሞ እሷ የመሰላት ነው። ሰው የመሰለውን ነው የሚያደርገው ብያቸዋለሁ። አንዳንዴ ሰው አተረጓጎሙ የሚባላል እንደ አስተሳሰባችን በጣም ይለያያል በብዙ ነገር ማለት ነው እንትም ማለት ይቻላል እና ሀይሚ እንግዲህ በሰዓቱ የመሰላት በብሩኬ በተለይ በብሩኬ ነው የመጣብኝ እና በቤተሰቦች እና እንደዛ እያላይ ስለሆነ እሱን ለመጠበቅ ያደረኩን ነገር ነው እንጂ ምንም የተፈጠረ ነገር የለም ነው ያለችው እሱ እንግዲህ በመልካም ከመቀዛቀዝ አንዱ ሲናደድ አንዱ ረጋ ሲል ነው። ሁለቱም አንድ የሚሆኑ ከሆነ በጣም ይከብዳል። እና ለማንኛውም ዛሬ ሀይሚ ትላንትና ውታጅራ ሄዳ ነበር። ዛሬ እነ ብሩኬ ቤት ሄዳ የብሩኬና ከርክም እሷን ይዘህ ነው እንጂ ካለበት እዛ እሷን ጥለህ ወዴት ንቅንቅም የለ ከዚህ ወዴትም አትሄድም። ተብሏል እና ሀይሚ በጣም ነው ደስ ያላት። ከሚገባው ከሚገባው በላይ ማለት ነው። እና ሀይሚና ብሩኬን የሚለው አሁን ብዙ ሰዎች ብዙ ወዳጅ እንዳላችሁ ብዙ በዙሪያችሁ የእናንተን አንድ መሆን የማይፈልጋለ ሰው በሁለታችሁ መሀል የሆነ ችግር እንኳን ቢያጋጥማችሁ አንደኛ በንግግር መፍታት ነው ሁለተኛ ደግሞ ነገሮችን ግልጽ አርጋችሁ አብራችሁ መጋፈጥ ነው። እናንተን እንትን የማይልበት ማለት ነው። በዙሪያችሁ እናንተን የሚወዳችሁ እንዳለ እናንተንም እንትን የሚላችሁ አለ። የሰው ልጅ ደግሞ ያ ማለት ያ ለምን ሎረ ለምንስ እንደዚህ እኮ ነው ማለት አንችልም። ብናረግም እንደዚህ ቢሆንም የሰው ልጅ አንዳንዴ ምቀኛ ሲኖረው ነው የሚታደገው ይባላል፣ ታናባባሉ እና እንደዛ ስለሚሆን ነገሮችን አሁን ተምራችሁበታል ብዬ ተስፋ አረጋለሁ። ነገሮችን ለመፍታት ክፍተት ላለመፍጠር እርግጠኛ ነኝ። እንግዲህ ሀይሚም ትመከራለ የቤተሰብ ጋናት ብሩኬም ብዙ ነገር ተበተሰቡ አሁን አሁን ከተደረገው ነገር ብሩኬም ሆኑ ሀይሚ ይማራሉ ብዬ ተስፋ አረጋለሁ። እና በጣም ነው ደስ ያለኝ እኔ አብሮ በመሆናቸው እንደገና አስባ ደግሞ ብዙ ነገር ስራ ላይ ብላ ሀይሚ እንደገና አሰላስላ ቡታጅራ መግባቷ በጣም አሪፍ ነው። ማለት በእንትን በማሰላሰል ነገሮችን ቀስ ብሎ ካሰቡ የማይፈታ የማይደረግ ነገር የለም። እና እሷም ቡታጅራ በመሄዷ እንግዲህ ንሙሼ ያይዛት ሄዳለ ቆይተህ በጣም ነው ደስ ያለኝ እኔ የምራ በጣም ደስ ብሏታልና። ለስራ ነው ቢል ለስራም ቢሆን አይሆንም እያሉ ነው። እርግጠኛ ነኝ ደግሞ እዛም ቢሄድ በጣም ነው የሚከብደው፣ ገና ስላለመደው ሙቀት አለ ምን አለ ገና ስራው እንትን እስከሚል ብዙ ነገሮች አሉ፣ እና ያ ያም ነገር ስላለ ዞሩ ከዚህ የበለጠ ላይሰራ ይችላል። እዚህ እንዳለው እዚህ እንደሚሰሩት አይሰራም። እርግጠኛ ነኝ አብረው ሆነው በጣም ተወዳጆች ናቸው። ክፍተት ሳያሳዩ እንደነበሩበት ቢቀጥሉ ከዛ እዛ ከሚሰራበት አገሩ ላይ የተቀደሰ አየር እየወሰደ ደስ የሚል ጊዜ የፈለገውን ነገር ሲፈልግ ቡታጅራ እየሄደ እኔ ግን ቡታጅራ ቢቀመጡ ደስ ይለኛል። ምክንያቱም እዛ በተሰብ መካከል አለ ብዙ ነገር ማለት ነው። እና እንደፈለጉ አድርገው እንትም ማለት ይችላሉ ማለት ነው እና እዚህም ቢሰራ ብሩኪ አይጎዳውም ለማለት ያክል ነው። ምክንያቱም በመራራቅ ክፍተት ይፈጠራል። ገባችሁ አይደለም? እና ይሄ ነው ምላችሁ ውድ ቤተሰቦቼ፣ የሀይቢና የብሩኪ አድናቂዎች ላይክ፣ ሰብስክራይብ እያረጋችሁ አብራችሁን ሆኑ እላችኋለሁ። ወዳችኋለሁ። ሀገራችን ኢትዮጵያ ሰላም ያደርግልን።